በፕሮግራሙ ላይ የተገኙት የቦንጋ ከተማ አስተዳደር ከንቲባ ተወካይና የአስተዳደር ጽህፈት ቤት ኃላፊ አቶ ዘለቀ ወዳጆ ማኅበሩ ለህብረተሰቡ የሚያደርገውን ሰብአዊ ድጋፍ እንዲያጠናክር አመራሩ የበኩሉን አስተዋጽኦ ሊያደርግ ይገባል ብለዋል። እያንዳንዱ ሰው በሚያወጣቸው ገንዘቦች ሰውን ህይወት ለማትረፍ የሚያደርጋቸው ነገሮች አሉና እኛ ስልጠና ከወሰድን በኋላ እታች ያለውን የእኛ ተቋም ውስጥ ያሉ ሰራተኞችንም እንደገና አልፎን ቀበሌ ውስጥ ማህበረሰብ ውስጥ ገብተን ከዚህ ስልጠና አንጻር አባላትን አፍርተን እንደተባለው ይሄ ሰብአዊ ድጋፍ የሚያደርግ ተቋምን መደገፍ ስላለብን አባላትን በማብዛት እና ይህንን ተቋም በመደገፍ እኛም ተደራሽነቱን አረጋግጠን ከኛ ኢስታፍ ያሉ እያንዳንዱን ሰራተኛ አባል አድርገን ቀጥለን ደግሞ ቀጠናዎችን የምንደግፍ እኛ ደግሞ ቀጠና ውስጥ ያለውን ማህበረሰብ እንዲሳተፍ አድርገን አመታዊ ማዋጫው እንዲከፍል አድርገን ይህን ድርጅቱን ይህን ማህበር ማጠናከር ስላለብን ስልጠናውን በግንብ የሚገባ መከታተል አለብን። የስራ እንቅስቃሴውን ለመደገፍ የከተማ አስተዳደሩ በቅርቡ የአንድ ነጥብ ሁለት ሚሊዮን ብር ድጋፍ ማድረጉን አቶ ዘለቀ ገልጸዋል። ስንሰጥ ደግሞ ለምንድ ነው በዚህ ከተማ ውስጥ ያሉ የእናቶችን የተለያዩ ህመም እንደሚደርስባቸውን ሰዎችን በሀያ አምስት ኪሎ ሜትር ራዲየስ ውስጥ የእነሱ አምበላንስ ሁሉ አገልሎት እንዲሰጥ ለማድረግ ስምምነት ገብተን ወደ ስራ ገብተናልና። በኢትዮጵያ ቀይ መስቀል ማህበር የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ጋኖ ገረመው ማህበሩ በኢትዮጵያ ላለፉት ዘጠና አመታት በርካታ ሰብአዊ ድጋፎችን ሲያደርግ እንደቆየ ገልጸዋል። አንጋፋ የሆነ ባለፉት ዘጠና አመታት በጣም ሰፊ የሰብአዊ ድጋፎችን ሲሰጥ የቆየ ተቋም ነው። ነገር ግን ወደኛ እንደ ደቡብ ምዕራብ ስንመጣ ደግሞ ተቋሙ ከስም ባሻገር ያን ያህል አባላት አፍርቶ ሰፊ ስራዎችን ሰርቶ ህዝብ ውስጥ የመዝለቅ ላይ ያሉ ጉለቶችን ደግሞ በአመራር ደረጃ ግንዛቤ ከወሰር ነው ተቋሙ ሊሰፋ ይችላል። የኢትዮጵያ ቀይ መስቀል ማህበር የደም ባንክና የአምቡላንስ አገልግሎቶችን በመስጠት እንዲሁም የመጀመሪያ የነርሶችን ኮሌጅ በኢትዮጵያ በመመስረት ጠቃሚ ተግባራትን ሲያከናውን መቆየቱን ገልጸዋል። በዚህ ቆይታ ውስጥ አንደኛ ቢያንስ ስለ ቀይ መስቀል ሊኖረን የሚችለውን ነገር ግንዛቤ እናጎለበታለን። በእርግጥ ከዚህ ቀደም ሰው ግንዛቤ የለውም የሚል ድምዳሜ የለንም፣ ግንዛቤው አለን። ግን ደግሞ ግንዛቤውን ማጎልበትና ማስፋት ስለሚያስፈልግ ከዚህ ጋር ተያይዘው ሁላችንም ቢያንስ ብንከታተለው የተሻለ የሚሆን ነገር አለ። ተቋሙን በምናይበት ጊዜ ተቋሙ እንግዲህ በቻርተር እየተቋቋመ በመንግስት አዋጅ እየተቋቋመ እንጂ ያልሆነ ግን ደግሞ መንግስታዊ ያልሆነ በመንግስት ያለም አቀፍ ስምምነት መሰረት ባዋጅ የተቋቋመ ተቋም ነው። ስለዚህ እን ይሆነ ብለንም እንዳንሳሳት፣ የመንግስት ሙሉ ተቋም ነው ብለንም እንዳንሳሳት። በዚህ መንግስት ያለም አቀፍ እውቅናውን ወስደው ስምምነቱን ፈርመው ባቻርተር ወይ ባዋጅ አቋቁሞ በዚህ ይተዳደርልኝ፣ በዚህ እንደ ገለልተኛ ተቋም ሆኖ ሰብአዊ አገልግሎቱን ይስጥ ብሎ ያቋቋመው ተቋም መሆኑንም መረዳት ያስፈልጋል ማለት፣ በስልጠና መድረኩ በኢትዮጵያ ቀይ መስቀል ማህበር የሁማኒቴሪያን ዲፕሎማሲና የኮሚኒኬሽን ሰርቪስ ከፍተኛ ባለሙያ በአቶ ንጉሴ አብዬ የስልጠና ሰነድ ቀርቦ ውይይት ተደርጓል።